ከአንተ ጠበቃለሁ ምናምን ነገር ትለዋለች። ዝች ጋ ማለት ነው እሺ። እቺ ማህፀን እቺ ማህፀን የት ነው የምትገኘው? ዴቫ ተጋባላ ንት እቺ ማህፀን አለ እቺ ማህፀን የቱ ጋር የት ነው ያለችው? የምትገኘው ቦታዋ ግብት የት ሆና ነው አላህ ነው ያናገረችው? እቺ ማህፀን የቱ ጋር ሆና ነው አላህ ነው ያናገረችው? ምክትም አላህ አይ፣ እዚህ ምድር ላይ ነው ወይም ደግሞ ሰማያት ውስጥ ነው ካሉ ኦኬ፣ ስለዚህ አላህ ፍጥረት ውስጥ መግባት ይችላል። ተመልከቱ፣ አላህ ፍጥረት ውስጥ መግባት ይችላል ወይ? አይ አይደለም፣ አላህ ፍጥረታት ውስጥ አይገባም፣ አላህ ከፍጥረታት በላይ ነው፣ ከሰባቱ ሰማያት በላይ ነው፣ ከአርሹ በላይ ነው ካሉ ኦኬ፣ ስለዚህ ከአርሹ በላይ እቺ ፍጡር የሆነች ነገር ገብታለች። ማነው ገባችው? ማንም ቦታ አይገባም የሚሉት ነገር ምን ያደረገው ኮንትራዲክት ያደርጋል። አለዋ እነኖሩ እንቀጥል እችኛ ማህፀን ላይ ከምትገኘው ብሩ ሲል እዚሁ ግን ቢንከቲ ለምን ብሎ ያስቀምጠዋል መሰላችሁ? እዚች ጋር ራሱ ቢንከቲ ምን ብላል? ቬሪ ዘውን ቢዛታችቱ ዘትሮን ብሎ ያስቀምጣል። ኤን ኮኔክሽን ስታይ ዳዝን ሚንድ ኢቪል ብሎ ያስቀምጧል። ማለት ምንድነው? እችኛ ራሷ ማህፀን ከምን ጋር የተጠበቀችው? ከአርሹ ላይ ከስሮኑ ላይ ከአርሹ ላይ ነው የጠበቀችው። እዚህ የአላህን ዙፋን የአላህን አላህ ያለበት ቦታ ላይ ምናለች እችኛ ማህፀን ተቀምጣለች ማለት ነው። ቀደም ካስታወሳችሁ አላህን ተናግረዋለች ብያቸዋል። ቃል በቃል ተናግረዋለች፣ ቃል በቃል ይሰማታል፣ ቃል በቃል ይመልስላታል። ያወራሉ ከማን ጋር? ከማህፀን ጋር። አላህ ከማን ጋር ይወራል? ከማህፀን ጋር ያወራል። ምናልት ከሷ አሁን አገኘኋ ወረ ላይ ምናንትናለን ብሎ አዘናቅፈኛል አልጀለለ የለካ ማህፀን ሆነች ማህፀን የሚለው ስም ራሱ እኮ ድራይቭ የሆነው ከአላህ ስሞች ውስጥ አራህማን ማለት አንዱ ነው አራህማን ይሉታል ረሂም ከሚለው ማህፀን ከሚለው ስም ነው በምን ቋንቋ ነው የሚጓጉት? እኔ ምን አውቃለሁ። ይህ ራሱ እኮ ጥያቄ ነው። አላሁ አለም። አረብኛ ነው መቼስ። ምን አለ ዋያላ የሚሰማው አረብኛ ብቻ። ከዛ በኋላ ቺኛ ራሷ። የሚገርማቸው ነገር እች ማህፀን ዊል ቢ ፕሌስ ኦን ዘ ዴይ ኦፍ ሪዘሬክሽን በቅያማ ቀን ትመትቀመጣለች፣ ትመጣለች። እሺ ከዛስ? ከርቭ ላይክ ስፒኒንግ ዊል እንደሚሽከረከር ሆና ወይ ተሽከርክረ ትመጣለች። ኦኬ ተሽከርክረ ከመጣሽ በኋላ ደግሞ ተስከርክራ ከመጠሱ በኋላ ደግሞ ታወራለች ኢሎኮንት ፍሉዬንት ታንግ አንድ በተ ሩቱ ሆነ ማ ማህፀና ገባችሁ ኦኬ ስለዚህ ማህፀና ስለዚህ ማህፀና ዘላለማዊ ናት ማለት ነው ምክንያቱም አስታውሱ ፍጥረታት ፈጥሮ እስከጨረስ ድረስ ፍጥረታት አላህ ፈጥሮ አይደል በሰባት ቀን አለች ብትረም ስምንት ቀን እሺ ተፈጥሮ እስከጨርስ ድረስ እንደ ማህፀን ነበረች የቂያማ ቀንም ትኖራለች ስለዚህ ትኛ ምንድን ነው ዘላለማዊ ናት ማለት ነው የትኛውም ቦታ ላይ ትሞታለች ተፈጥራለች የሚል ነገር የለንም ስለዚህ ከአላህ ውጭ ሌላ ዘላለማዊ የሆነ ነገር ምናለን ቢንግ አለ ማለት ነው ወይም አካል አለ የሚያወራ የሚሰማ የሚያዳምጥ የሚያገናዝብ አንደበተ ርቱ የሆነ ማለት ነው ገባችሁ ስለዚህ እንደው ዘዴ ምንድነው? እዚህ ጋር ሁለት አካላት ይኖራሉ ማለት ነው። ሁለት አካላት ይኖራሉ። ስለዚህ ሙስሊሞች መጥተው አይ እሺ፣ እኔ ጋር ድምፅ እየበዛ ነው። ሙስሊሞች መጥተው ይመልሱልን ከሆነ ይመልሱልን፣ ወደ ዘላለማዊ የሆነ አካላት ይኖራሉ ማለት ነው። ይሄ ራሷ የማንናት የሚል ጥያቄ አለን ለማለት ነው። ሚገባ ሙስሊም አይበረካጅስለእህታችን ይሄ ያላህ እንግዲህ በወንድ መልክ እንደታየ መሐመድ እንዳየ የሚናገሩ ሁለት አለ ምሽከት አልመሳቢ ሰባት ሀ አምስትን እና ጃሚ አተርሚዚ ሰላሳ አራትን ክፋችላት ምሽከት እሺ እሺ፣ እና ወገንታት እንደዛ ነው ከሞላ ጎደል። ሰው ይሸመጥጣሉ እንጂ ይሄ ግልጽ ነው፣ የታወቀ ነው። ምንም አውተንቲክ የሆነ ሀዲስ ነው። የሱናሱና ዶት ኮም ላይ አለ። ኢብኑ ተይሚያ ማለት ደግሞ በዋሃብያዊ ዘንድ እጅግ በጣም ተቀባይነት ያለው እጅግ በጣም አንደኛ የሆነ በጣም በቃ እል የሚሉለት ነው። ተቀበለዋለ መጽሐፉን አዎ መጽሐፉ ከፍተህ አሳየኝ የለም በዚህ ቁጥር እራስህ ጋር አውጣ በሉ እስኪ አያወጣም ከመካዱጅ እ የሆነ አረበኛ ጽሑፍ አምጥቶ ይሸውዷቸዋል በሚገባቸው ቋንቋ ትራንስሌት አድርጎ ያምጡት ቋንቋ እኮ ነው አይደለ እንዴ ለምንድን ነው የማይነግረው ለምንድነው መረጃ ማይሰጠው ለምንድነው እንትን ማይባለው ቁርአኑም በግልጽ ይናገራል አሀዲሱም በግልጽ ያስቀምጠዋል ማለት ነው ኦኬ እሺ

ማሻሻት ነው። ኖ አይ የእጆቹ ቅዝቃዜ ኒፕሎቼ ድረስ ተሰማኝ ሲል ኒፕሎቹ ምንድን ናቸው? የመሀመድ ኒፕሎቹ ድረስ ተሰማሁት ማለት ነው። እዛ ድረስ ቅዝቃዜ የተሰማ ማሲነካው ጌታ ሲነካው ሸሚዟቸው እዚህ የሚያስቀምጡ ትርጉም ላይ እና በግልጽ ደግሞ ሌላ አዲስ ላይ እስከ ብረስት የብሎ ያስቀምጠዋል። አዎ ይሄ አልፎት ወይ ብረስቶቹን ጫፎች ነው ግን አለበለ ከዛ በኋላ በሰማይም በምድር ያለውን ማዋቁ ጀመርቢል ሱራ ስድስት ሰባ አምስትን ቀራለች ማለት ነው አላህ ሱ ቀራለት ማለት ነው። ይሄው አሪፍ የሆነ ሀዲስ ነው። ጉድ ነው የሚለው እዚች ጋር ቢኛው ይሄ ነው። እስቲ የሚመልስልን ካለ ይመልስልን ማለት ነው። አይንክ የጠይቅ ኦኬ ኦኬ። የሚያስፈልግ ነገር ካለ በውስጥ አውሪኝሽ። መታ ምታወራኝ ከሆነ ይቻላል። መታወራኛ አሪፍ ነው። ከተቻለ ትምጣ፣ ካልተቻለ የሚያስፈልግ ነገር ካለ ኒቲም በውስጥ አውሪኝና ቴሌግራም አስቀምጥ። ይቻላል ደውይልኝ ትችያለሽ። እግዚአብሔር ሂዳሽ በርቺ። ችግር የለም። ክርስትና ላይም ያሉ ጥያቄዎች ካሉ መቀበል እንችላለን። አይ ከእነሱም ማለት ነው። ውሀብዬ፣ ውሀብዬ መጽሐፍ ካደ ማለት አላህን ካደ ማለት ነው እንዲህ ሀዲስ አይክድም። ዋሃብያ እማ ሰው ሲያገኙ ሊያጭበረ ይፈልጋሉ። አሁን ሰሞኑ እያያቸቸው አይደለ እንዴ? አላህን እንደዚህ ግደለው ምናምን ፍረጠው ምናምን የሚለው መጽሐፋቸው በሀጂ እንኳን ትታዘቧቸው እንደ ዋሃብያ ያለው ሽጠቀሙ ቅይር ብለው መጅሊሳቸው ላይ ምናምን ዳአዋቸው ላይ እስላም አንድ ነው፣ እስላም አንድ ነው እንዴ? ካፌር እየተባባሉ አለ። እንዴት ክርስቲያን ሰላም አላችሁ እያሉ አለ እንዴ? ሲያብዱ የነበሩት ኦፍኮርስ፣ ቁርአኑ ስለሚል። ኦፍኮርስ እነ ኢብኑ ተይሚያ እነ መሐመድ አብድል ውሃብ፣ የሳዑዲ ሼኮች እኮ የሚሾሙት እኮ መሻሂኮች እኮ የሚመጡት እኮ በእነዚህ ነው። በመሐመድ አብድል ውሃብ ዘር ብቻ ነው የሚሾመው። ሌላ ማንም አይሾመው፣ ልክ ንጉሶቹ የንጉሳውያን ዘር እንደሚሾመው፣ የሃይማኖቱ የሼካዎቹ ላይክ እኛ ጳጳስ እንደምለው የዚህ የመሐመድ አብድል ውሃብ ዘር ብቻ ነው የሚሾመው። አሁን ለሁለተኛ ጊዜ ግን ሌላ ተንትን ተብለዋል። ሼክ አል ፈውዛ ነው ምናምን የሚባለው እሱ። መጽሐፍ ላይ ቆሎ ክርስቲያኖችና ይሁዶች ጋር ከመድረሰ በፊት ቁርአኑን ጠቅሰው መጀመሪያ እነሱን አጽፋቸው ነው የሚለው። ይክዳሉ፣ አደባባይ ላይ ሲመጡ የሚያምኑ እንዳሉ ሁሉ እና ይሄ በግልጽ የተቀመጠ ሀዲስ ነው። በሱና ላይ ባለም ሀዲስ ኢብኑ ቴሚያን በደንብ አድርጎ ኮንፎርም አድርጎ አስቀምጦታል። ያው አሳይቻቸዋለሁ፣ መጽሐፉንም አሳይቻቸዋለሁ። በአረብኛ ነው ደብቀውን ሊያስቀምጡ እንደሆነ

ቃል በቃል እኮ ይላል እኮ አሁን፣ እሱ ለመሸፋፈን ቢል እሱ ነው እንደውም እኮ ማስረጃ መምጣት ያለበት፣ እንደዛ ብለው እንዳልፈቱት። ገብቷል ገብቶሻል። ያው ምን አለ መሰለሽ፣ ኤቪደንስ የሚባል ነገር ያስፈልጋል። እንደዚህ አሁን ሲፈቱ ኤቪደንስ ያስፈልጋቸዋል። ማስረጃውን ከኛ ጋር ቅድም ሀያት የነበረችው ልጅ በቴሌግራም ሲያስተምሯት የሰጧት ነገር አለ እንዳለ እዚህ ጋር እኛ ጋይዛ ስመጣው እሸሩን ሸሩን አዘጋጆቻ ላይ ችግር የለ ያንን ሀሳብ ይዘው ስመጣ እንዳለ ዲባንክ የሚሆን ነው። ምንም በነብሰ ስጋኑ የሚጫወቱባቸው እና ቁርኣኑ ላይ የሌለው ሀዲሱ ላይ የሌለው መሐመድ ያላለውን ኢንጅል ተበርዘዋል ምናምን ብለው አይደለም። ኢንጅል መጽሐፍ አይደለም ንግግር ነው ብሎ ነው ቴሌግራም ለሚያስተምረው ሰው አላህ አባት ይባላል እያሉ በአስገኝነቱ በቴሌግራም ያስተምራሉ። በውስጡ እየገባ ደብቀው አላህን አባት ማለት ትችላላችሁ ቢኮዝ አንድ ሙስሊም መጽሐፍ ቅዱስ ውስጥ ገብቶ ለሱ ህልው ነው ለክርስቲያን ቁርአን ምኑም አይደለም ምኑም እኛ እዚህ ጋር ምናነጻጸረው እኩል ሆኖ የሚያገናኛቸው ነገር ኖሮ አይደለም ሰዎች ይማሩበት ዘንድ እነሱ ያለ መጽሐፍ ቅዱስ መኖር ስለማይችሉ መጽሐፍ ቅዱስን አታክስ መብሎንትን ስለሚያደርጉ ሰዎችን ለማሳየት ሰዎችን ለማንቃት ይጠቅም ዘንድ እንጂ ለእኛ አንድ ለክርስቲያን ቁርአን ምኑም አይደለም የደምሳሽ መጽሐፍ ምናችሁ ነው ምኑም አይደለም ደምሳሽ መጽሐፍ አለው በነገራችን ላይ ምናችንም አይደለም። የደምሳች መጻፍልኛ ከኛ ጋር እናወዳደረው አልናወዳድረውም። ከዛ በባሰ ከዚኛውም ጋር አናወዳድረውም። ነገር ግን እንደነሱ ደግሞ ዲፔንድ ያደረገው እምነታቸው እንትን ያለው ክርስትናን አታክ በማድረግ ላይ ብቻ ስለሆነ ያለሱ መስበክ አይችሉም። መጥቶ መጽሐፍ ቅዱስ ውስጥ አብነው አምላክ የሚለውን ሲያሳዩን ጆቫ ነው ሊያደርጉ የሚችሉት እንጂ ሙስሊም ሊያደርጉ አይችሉም። ቢኮዝ አላህ አባት ብላችሁ አትጥሩኝ አለ አምላክ ነው ሰብከው ሰብከው ሰብከው ሰብከው መጽሐፍ ቅዱስን ጨርሰው ሰው ምን ይጠይቃቸዋል? ኦኬ። ስለዚህ አብ የተባለው አላህ ነው ሲሏቸው፣ አዎ፣ ኦኬ፣ አላህ አባት ይባላል በአስገኝነቱ። አዎ ይባላል። እሺ፣ በአስገኝነቱ አላህ አባትም በለው። አይ፣ አይቻልም ባስገኝነቱ ነው አስገኝ ነው ይሉና እሺ፣ አስገኝ ማስገኝ ነው ግን በአስገኝነቱ ስላስገኘኝ አባቴ ልበለው ወይ? እኛም እኮ ስላስገኘን ስለተንከባከበን ስለሰጠን ስላበላን ስለ መውጣታችን ስለ መግባታችን ስለ ሁሉ ነገራችን አባታችን እንለዋለን። ለዛም ነው አለ እንዴ ዘዳግም ምራፍ 14 ቁጥር አንድ ላይ ምንድን ነው የሚለው? እናንተም ልጆች ትሆኑኛላችሁ እኔም አባት ሆናችኋለሁ ብሎ ጸጋ ሰጠ። ይህንን ደግሞ የአባት ያጣነውን የአባትነት ጸጋ ደግሞ ክርስቶስ መጥቶ ሰጥቶናል ዮሐንስ ወንጌል ምዕራፍ አንድ ላይ እኛ አባታችን ብለን የምንጠራው ነን አሁን እኛ ባሪያዎች ነን ስንባል በፍቅር በመገዛት በነፃነት በፈቃደኝነት ወደን የምናደርገው ነው እነሱ ግን ባሪያ ናቸው ሲባል በቃ ባሪያው ምንም ኦፕሽን የለውም በፍቅር አይደለም በቃ ሀርድ ነው፣ በቃ ይሆናል አይደለ? የእንደዚህ አይነት ስሜት ያለው ነው ቃሉ። ለዛ ነው ቃሉን ራሱ መናገር ክልክል የሆነበት። ይህንን በእስልምና ይህንን አላህ አባቴ ነው ብሎ መናገር፣ ምንም መረጃ ያሰሉ ብሎ አንድ ሙስሊም እንደዛ ብሎ ከሰበቃችሁ ተቀበላችሁት በቃ ሻ። ስለዚህ በአስገኝነቱም በለው በፈለግከው በለው የፈለግከውን ትርጉም ሰጥተህ ብቻ፣ ግን አላህ አባቴ ነው ልበለው? አይ አትበለው፣ አትችልም ይልሃል። ለምን ሰማይ ምድር ትንቀጠቀጣለች። ቀደምት ነብያት ይህንን ያስተማሩት እንዲያስተማሩት አምነ ሙሴ ሌሎችም ነቢያት አምላካቸውን አባታችን ብሎ ይጠራል። መሀመድ ጋር ሲመጣ ተቀየረ። ስለዚህ እንዲህ ብሎ ያስተማረ ማን አለ? ሶሪ አንድ የመጣሽ ሰሁሉ እንትን ሶሪ ሶሪ በጣም እና ጋይስ እንደዛ ነው ያለው ነገር ማለት ነው። ስለዚህ ይዋሻሉ፣ በጣም ያጭበረብራሉ፣ በጣም ያምታታሉ። ግን ኤቪደንስ ጠይቋቸው፣ ኤቪደንስ ጠይቋቸው። ኢንጂል የተባለ መጽሐፍ እንግዲህ መጽሐፍ ብሎ ተናግሮ ሱራ ሰባት እንደዚያ አካባቢ መጽሐፍ ነው ተብሎ ተናግሮ፣ እነሱ ግን አይ ንግግር ነው መጽሐፍ ይላል፣ አይ መጽሐፍ የሚለው እንትን በሚል የሚመጣል ብለው ሊያምታቱ ይፈልጋሉ። ሉክ አስ ብሉት። ኦኬ፣ እንደዚያ ሲሉ ማስረጃ አላቸው። አልናት ልጅ ተመት ተቀደል ለልጅ ሙሉ ከኛ ጋር ነበረች። ማስረጃ ሰጥተውሻል? አልሰጡኝም። እንደዚህ ብሎ የፈታ ተፍሲራን የለም ሙፈሲራቶቹ ይዘው ይዘው ተፍሲሩ ሲታይ መጽሐፍ እንደሆነ ነው የሚናገረው። የመሐመድ ንግግር ሲታይ መጽሐፍ እንደሆነ ነው የሚናገረው። መሐመድ አይሁዶችን፣ ክርስቲያኖችን አግኝቷቸው ቁጭ ብሎ ምኑ ፊት ለፊታቸው ያስቀመጡት መጽሐፉ ይዘው በእርሱ ፍረዱ ነው ያላቸው እና የዚህን ያህል ያጭበረብራሉ። ግን ማስረጃ ለሚናገሩት ማስረጃ ጠይቋቸው። ተፍሲራቸውን እኛ እንኳን እንደራሳችን ያንፈታ ቀድማ ከመላእክት ነው ከዚ ከሁለት አይኖች ነው ብዬ ፎቶ ሳሳይ በድፍረት አይደለም፣ ተፍሲራቶችን አይተን ነው አገላብጠን ነው እኔ አደለውም ይህንን ሀሳብ ያመጣወት ወይዚ ዚህ ጋር እኛ ንጽጥር መንሰራ ልጆች አይደለም። ራሱ የእነሱ እስላም የሆነው ትልቅ የተባለው እስልምናን ይወክላል የተባለው ቀደምት የተባሉት ጥንታዊ ነቢ እንትኖቻቸው ፈቱት እንደዛ ቢፈልግ ከእነሱ ነው የሚይዘው ብሎ እንደዚህ ማስረጃ ማምጣት አለባቸው። የሆነ ያረ የአረብኛ ጽሁፍ አምጥቶ እንትን ማለት ሲያም የተሟላ ማስረጃ ጠይቋቸው ነው፣ ቤላ የከጨረሽ አሳያት ነው ብሌሎቹ ችግር የሉ ማረ እን ዝም ብለሽ አትጨናነቂ። እሺ አንዴ ቆይ እንትን ታደርግና፣ እሺ እራሉ በጣም አይጠፉም። ብዙ ናቸው። በጣም በርከታ ናቸው። አሁን አሁን የሰማችውን እሺ፣ መቀድም ስለ የነበረው ምንነበረ ሰውዬ እራሱ አይ እንደዚህ አይደለም የሚለው ይሄ ማብራሪያ እንዲህ ነው ብሎ የሚል ከሆነ እሱ ነው መጀመሪያ ማብራሪያ ማምጣት አለበት ማለት ነው። እንደዛ ብሎ የፈሰረ እንደዛ ብሎ ይህንን ሀዲስ የተረጎመ ካለ ያምጣ በመጀመሪያ ደረጃ፣ ምክንያቱም ሀዲሱም ግልጽ ነው። በነገራችን ላይ አዎ፣ በሙስሊሞች ፋንታ ሙስሊሞች የተራራ ያህል ኃጢአታቸው የተራራ ያህል ቢገዝፍም በእነሱ ፋንታ ማንን ያስገባልላል? አይሁዶችንና ክርስቲያኖችን ያስገባልላል። ሳሂህ የሆነ ሀዲስ ላይ ማለት ሙስሊም ላይ ያለው ኦልሬዲ ሀዲሱ አለን ስላልሽ፣ ምን ብለው ፈሰሩት? ምን ሸርሑ? እንደዚህ ብሎ ነው የሚያስቀምጠው ልብ በሉ እንግዲህ ይሄ ሸርሁ ማለት የሀዲሱ ትርጓሜ አንድምታው የራሳቸው ሊቃውንቶች ቡሃሪ ላይ ያለው ብናጀር አስቀራሚ ፈጠው ወይስ ሁለቱም ነው መሙላነ ኦኬ ይሄ እየጠቀሰ እየጠቀሰ ይመጣልና፣ ሙስሊሞች ዊል ካም ዊዝ ዘ ሲን አስ ግሬታስ ማውንቴን። ሙስሊሞች ነቂ አማቀን በደረሰ ጊዜ ሙስሊሞች ተራራ ያህል ተቆለለ ቢሆንም ይመጣሉ ይላል። ዘ ሚኒንግ ኦፍ ኢት ቢንግ ሪሊዝ ፎር ዘ ሙስሊም ፍሮም ዘ ፋየር ኤንድ ዛት ጋድ ፎርጊቭ ዘ ሲን ኦፍ ሙስሊም ይላል ምንድነው ይህ ማለት ሙስሊሞች ይለቀቃሉ ይላል ከእሳት ምክንያቱም ሀጢአት ሰርተዋል ሀጢአት ሰርተው ሳለ ግን ከሚለቀቃሉ ይላል ከእሳት ይድናሉ ምክንያቱም አምላክ ሀጢአትን ደብ ዘ ፐኒሽመንት ፎ ዘ ዲስብሊቨርስ ይላል ነገር ግን የዲስብሊቨሮች ወይም የኢአማኞችን እነማንን ኦርቶዶክስና ክርስቲያኖች ምን ያደርጋል ቅጣታቸውን ባለማመናቸውም አንድ ሁለተኛ ደግሞ የሙስሊሞችን ሀጠት በማሸከም በሁለት ደብል እጥፍ ያደርግና ይቀጣቸዋል ብሎ ያስቀምጣል ማለት ነው። ኦኬ ዝችከም እየሄደ ደሴምቲንግ የሚያብራራ እንደውም እንደሚያስቀምጥባቸው ረጅም ስለሆነ ነው። ትኑ ሸርሁ ግን እንደዛ ነው የሚያስቀምጠው፣ ያብራረዋል እንደውም ኤታችን

እና በቃ ሌላ ሰው ካለ ግባ። አሁን ማውረድ ትችላላችሁ። እሺ ታችን። እሺ እናመሰግናለን። እሺ መልካም ቀን። አሬዮሊና ግባ፣ ትንሽ ደቂቃ ይላል። እንደ ልዘረር ትላል፣ ልዘረርበት አበዛው። እሺ ልካልሽ አለች። ኦኬ፣ ሂሩቴ እንደት ነሽ? ሰላም ክርስቶስ ይዛላችሁ። እንዴት አጨራችሁ? አለን እግዚአብሔር ይመስገን አደርሽ አደርኩ አደርኩ እንዴት ናችሁ ቤላ እሮሃማ ቢኒ አንተ አደርማን ያልሹ ሮማ ቤላ ቢኒ ቢኒ አለህ ይባላል አሁን ቢኒ ፊት እኮ ቀደም ተገለጠ

አላችሁ ይሰማ። እኔ እኮ በአደባባይ እኮ ተገለጫለሁ፣ ግን ማንም አያርፈኝም። ማንም በማያርፈው ሁኔታ አንተ ባለፈው ገዳው በአደባባይ በግልጽ በቃ በግልጽ ፏ ብዬሽ ሌላ ሰውም ከሆነ የምትለው ሌሎቻችሁ

በነገራችን ላይ ተዋለ ባለፈ ሁለት አላቁ ውይይት ሲጠራ በማስክ ጠፍቶት ቀደሜ ምን ብትንቀኝ ነው እንደዚህ ምን አይነት ነው እንደዚህ? በማስክ ብት በጣም የኛ ሰዎች እንጂ በማስክ የተገለጡ ተጨናነቁ። በጣም እኔ እኮ ፎቶ ላኪ ሲሉኝ ከፌስቡክ ላይ የሆነ ሰው ፎቶ አውርቼ ልደቴን ያስከበርኩ ሰው ነኝ። ግን ዋናው የኔ እንደሆነ ነው የሚያውቁ። እኔ ሂሩትን እንቻታለሁ። በነገራችን ላይ ሂሩትን አውቃታለሁ። ሙራድ ይገደሉ ሲል እኮ ፎቶዬን እኮ ፖስቶት ነበረ። ከዛ አከታትዬ በሌላ የሀገር ፎቶ ላኩለት፣ እኔ ሳልሆን በሰው በተለያየ አካውንት። ይሄ ነው ይሄ ነው ሲሉት ግራ ገባው። አላነሳውም ዲሊት አረገው። ከአንዳንድ ነው ያነሰ። ቪኪ ደግሞ ፍጥነቱ ከፌስቡክ ያመጣል፣ ይሄ ይሰጣል፣ ይሄ ይሰጣል። ከአንዳንድ ስድስት ፎቶ ሲላክለት በተለያየ አካውንት ግራ ገባው ልጅ እትኛው ነው፣ ድሌት አደረገው። እና ራሴን ከሞት ያዳንኩ ሰው ነኝ፣ እድሜ ለፌስቡክ። አሁን ራሱ አንዱ ምን ብሎ በውስጥ ይጽፍልኛል፣ የቴሌግራም ይዘልላ ሆነ ፎቶ አለ፣ እሱን አየና እና ሰርች አድርጎ ምናምን ምናምን ነገር የልጁ ሰው አልነገረኛም ኮላኮ